ሊንክ ላክልኝ። እሺ ውዴ። እኔ እኮ ተሳስቼ ነው ብዬ ሊንኩን ለማየት ሄድኩት። እርታዬ እኮ ወደ እንትን ሄጄ ነው ወደ ቴሌግራም አሁን ነው ተመለስኩት። ያው ላኩልሽ። እስቲ ከፍ በይኝ ልውጣ ና የቲዙን አጫውተን እንመለሳለን ወደዚህ ወይኔ በእናት ሲንኒ የተሳሳትኩት ፀሐይዬ በማርያም አረ ችግር የለም ይቅርታ በቃ አትዝጊ በቃ የሱ አስራ አንድ ደቂቃ ስለሆነ በኋላ ተጫውች ይላታለሽ እዚሁ ቆይ የሚመጣ ካለው ያጫውታሉ ማለት ነው ሪከርድ አድርጌላችኋለሁ ልድ ያለተው ሪከርድ ኦኬ እሺ በቃ ችግር የለም እሺ ማየ ቅርታ አያስፈልግም እሺ የእሷ አስራ አንድ ደቂቃ ነው። እናጫውትላታለን። እና እንቺ ችግር የለም በእርግጥ ወተሽም መግባት ይቻለች፣ ግን እንዳትወርድ ቆይ። ልጆቹ ያ ይግዛ ከሄዱ ወይም ወጥቼ በኋላ ይገባሉ። ችግር የለም እና ችግር የለም። ቤታ የኔወድ ነገር ማለት ነው። የመጣ ይምጣ። ኖ ኦልሬዲ ሂዲዮ አንዛ ማንም የለም። ቮይስ አድርጌ ነበር። ፀሐይ ቤት ነው ብዬ ቪዲዮዋን ማለት ነው አትዝጊ አንቺ ቆይ እሺ። በቃ የትዙ ቪዲዮ ትንሽ ስለሆነ አንቺ ዋላ ታጫው ይችላታል። እኔ በዛኛው በሪታ ነው የመጣው በዛኛው ከፍ ይችላታል። ኦኬ በትዙ ይመጣል ማለት በትዙ የተራ ይመጣል ትዝ ትዝ ኦልሬዲ የትዝታ ተለኳል። ኦኬ እና እንውጣ በኋላ ችግር የለም። ሰባት ደቂቃ ብቻ ናት እኮ ገና ነው። አይ እንዳታጠፊ ነዋ። አይ ተይው ቁጭ በይ እና ምን ችግር አለው? እስከዚያ አንቺ አውሪ፣ ችግር የለም። ችግር ትንሽ ስለሆነች እንትኗ ቪዲዮ አለ ይኔ የሄድኩት እኮ እሺ ማ ኧረ ችግሬ ለማ ችግሬ ላይ የመጣ ይምጣ እሺ አትጨናናቂ ያለ ነው ሄይ ሄይ ኔ ማር እና የመጣችሁት እንዴት ናችሁ? ደህና ናችሁ? ውሎ እንዴት ነበረ? ምሽት እንዴት ነበረ? ሰላማችሁ በክርስቶስ ስም ይብዛልኝ እያልኳችሁ ዛሬ ደግሞ በአዲስ ቪዲዮ ብቅ ብለናል ማለት ነው። እስቲ ዛሬ ስለ ፍቅር ነው የምናወራ ን እስቲ እና ልታሽ ኦኬ እና የመጣችሁ ትስት ተፈበሉ ለሴትየን እራት ላቀርቡና እንጫወታለን ማለት ነው ክብክብ ያለቀን ደንግጬ እኔ ትዝታ ትዝታና ብዬ እኮ ነው ታውቂያለሽ ወይ እኔ እኮ አይቼ ችግር የለም ማድረግ በስመ አብ አስራ አንድ ደቂቃ መስሎኝ ነበር አስራ ዘጠኝ ደቂቃ ነው የእሱ አስራ ዘጠኝ አስራ ዘጠኝ ደቂቃ ነው። በቃ አይመጡም፣ እስከዛ ድረስ አይመጡም። አዎ እኮ ነው። ይሄን ግን አታጥፊው። አስር ደቂቃ አርጊውና፣ አስር ደቂቃ ናት። ይቀመጥ። ሌላ ደግሞ እገባለሁ በኋላ በዚሁ መልክ። አዎ ግቢ፣ በቱ ብለሽ እንትን ነው አይደል? ፍቅር መነሻው የሚለው ራሱን ጽፈሽ ግቢበት። እሺ እሺ አንቺም ዘግቼ ልቃና፣ አልደልተውም ከቪዲዮ አደልችው። ለምን ሴቭ አድርጊው እኮ እሱ ነው የምልሽ። እኔ መስከዛ እኔ አስር ደቂቃ ከሆነ ዝም ብለና እዚሁ ልንቆይ ነበር፣ ግን ሳይው አስራ ዘጠኝ ማንም አይመጣ። ሲፈን ሲፈን ደህና ነሽ? እንዴት ነሽ የኔ ውድ? በኋላ በደንብ እንወያይበታለን። በቃ ይቅርበኝ። አረ ችግር ለምን ማቼ ተቃየምኩ ሽማ እንዴ ጀመራንቺ እኔ ሌሎቹን ነው የምደነግጠው። አንቺ ጋር እንኳን ችግር የለውም እኮ በቃ እንደዛው ሰጂልብን እንደምታቂው እሺ በቃ ታዬ ነው እሺ እኔ መልካም እሽማ ወረጂ በቃ ሴፍ አድርጊው፣ እንዳታጠፍ እሺ እሺ። ያው ሴፍ ላድርግ። ቻው ማዬ